ወሪክ መጣለካለሁ ነው ለሰው ልጅ ሪስፔክት ማድረግ አለባቸው። በመጀመሪያ ደረጃ ዜዶ ሪስፔክት ለስ አትሁኝ። በቃ አሁን ቤታ አሟታል፣ አናጨነ እንደዛ አይባል የለም። መልስላት። ኪዊን ቤታናት ወይስ ውሺ? የፋሲካ የኔ ፍቅር ናት ላውራት። አንድ ሺ ቢ አንቺ ዜጋ አታጨናንቂው እንዲ። ለምንድን ነው ይህን ያክል የምታጨናንቂው? በቃ ታይ ፋሲካ ወይ ዝም በይ። እኔ እኮ ጉድያየው ነው ዘንድሮ። ጓደኝነት ይቅር። አንገብግባ እንዳደፋብኝ ጌታ፣ እኔ ምን ልናገር? ሽ ፋሲካ፣ በቃ እኔ ከልብሽ ጠይቅኝ፣ ከልቤ ልመልስልሽ።

ባህላዊ ባልቻልኩ እናደዳለች። ዜድ ያው አንቺ ለምን አይገባሽ ነው ባያት? ወይኔ ከሷ ጎን ነኝ በእግዚአብሔር። እሷ እኮ ጨዋታ እንትን አትልም እኮ አንጋደረገች አንጀለስ አንጀለስ፣ አዎ ደግ አደረገችው። እዚህ ፎሎ ሳታደርጊ ሰላሳ አራት ራንክ ይዘሽ መጠሽ እንደዚህ ብለሽ ደግ አረገች ምናምን እንዳትዪ የሆነ ነገር ጣል አድርገሽ ጋላሪ እያየሽ ሰላሳ አራት ታዲያ፣ አራት ዓመት ሙሉ ነው አሁን የገባሽው፣ ፎሎ ሳታደርጊ አዎ ደግ አደረገች እያልሽ ውጭ ልኝ፣ ከቤቴ ሰላሳ አራት ራንክ እዚህ ሊታይ አይደለም፣ ከፍተሽ የምትመጪ ላርግላት። ጉዳችን ፈላ ዘንድሮ ላርግላት፣ ዘጋችሁ ቆይ። ውሽ የኔ ፍቅር ነው የልበላት፣ በስልክ ደውል አውቀን ነው ተመካክረን ነው ብና። አዎ እንደዚህ አርገሽ ስመሽ ፎሎ አርገሽ ምናምን ነው እንጂ ደግ አደረገሽ ምናምን አይባልም። ሂጂ አሁን ሂጂና ማለት ነው። ቆይ ደውላት። ደዊለትና አውቀን ነው ተመካክረን። አንቺ ስትገቢ አውቀን ነው ያትእ ፍቅር ፋሲካዬ፣ በላሽው አንጀቴ። ነግሬሽ ነበረ አጥር ተንጠልጥዬ ሀቢብ ውሽማ ሀቢብ ውሽማ እንጂ ይባላሆንም ብዬ የትግራይ ወንድ የትግራይ ወንድ መ ብቻ ውሽማውን፣ አይ ሀቢብ ወይዬ፣ ይቅርታ እሺ። ችኛ ናት እንትን ያለችው። አንተ ግን በጣም ተናዳለች። ደነገጥኩኝ አለች እኮ ሴታ ሴት ሴት ባየ ቁጥር የምትሸናኩ አለችው። ቻናለህ እንዴ አቢ ለምስላለች ዜ ሆነ ስፋተኛ ጌም ስንጫወት ስንስማምክቱም እሷ ነገር ታመራለች ሴሪየስ አድርጋ ነው የምትይዘው። አልኩ በቃ ጌም ላይ እሷን ስን ታስገባያለች ቅድም አስገባለሁ አዎ እንደምታፈቅራት እና እንደማታፈቅራት እናያለን። ምን አደረገች? እሷስ ቅንቅናም ዝም በል አፈቁጭ በል አሲጋማት አናዳትም አትስደቢው፣ ሻ አትስደቢው እንዴ ለምን ምትሳደቢው እባክሽ። አንቺ ደግሞ ዝም ብለሽ ዝም በይ፣ አይገባሽም እንደ አገባኛል ቁጭ ብዬማ፣ ወንድ ልጅ እንዳትሳ ወይኔ ውሽዬ ወይኔ፣ ነው የኔ ፍቅር ነገርኛ ነው የኔ ፍቅር። ምን ታሪክ አለው ይሄ? ነግሬሽ ነበረ ባጥር ተንጠልጥዬ ዋርኒንኖ እንደው እንዴት እንደሳኩኝ። በጌታ ሲ ሲ ዜድ እኮ ናት የምታናክሰው። ሰው ዝም በይ አንቺ፣ ደግሞ ዝም በይ ጋይዝ። ኮፕሊንግ ታፕ ታፕ ሲ ኤል ኮፕሊንግ። አሁን ሂጂ እና አምጫት፣ ጎበዝ ሂጂ። ዜድ አምጫት። አላመጣትም አላመጣትም። ይነብራል የእኔ ፍቅር የእኔ ፍቅር ወዬ ወየ፣ እናቴ ነይ፣ እናቴ ነይ፣ እናቴ እኔ ክፈሽው፣ ነይ ነይ ነይ። ለምን አባት ብለሽ ነይ ነይ። የእኔ ፍቅር ነይ ነይ። ላውድ አድርጌው ነበር፣ ይቅርታ ነይ ነይ። የእኔ እናት አዎ አዎ፣ እናቴ ነው። እኔ እና አንቺ እንሆናለን፣ ሁለቱ ይሆናሉ። ነይ

አንቺ ደግሞ እዚህ በቤታ በዓል ድምጽሽን ቀይ ቀይሪልኝ። አቢብ እንልፍስ እንትን እንትን ማለት ነው። አቢብን አቢብ አሞኛል። የእውነት እንደዚህ ፀጥ ብዬ አይተኸኝ ታውቃለህ? ቴንክ ዩ ቴንክ ዩ አሁን እንደሽና ነው ነው አንተ ዋ ቆሻሻ፣ እዚህ ከራባታም ከሱፍ አድርጋ እዚ እናትሽ ምናምን ትለኛለች። በናውጣ እናት የጣቀት አለ ቆሻሻ ናውጣ። ድሮም ለአንተ ማን ኮፕሊንግ አርግልኛ አለ ቋቋትያም ሽማግሌ። እስኪ ምን አለች? ከፍቻለሁ፣ የኔ ፍቅር፣ የኔ ፍቅር ከፍቻለሁ። እና የልኝ ወፍራም ሰው ዝም ብሎ ነው የሚታለለው። አቢ አቢ

ምን አልሽኝ? እኔ እናት ሰጣባል ጉዳ ረጅ አውርታሻለች፣ አላወራሽ እንዳይመስልሽ። ጠላቴ ነበርሽ። በጉ እኔ ምን ነው የጠፋችሁ? በእናትሽ ሰጣባርጉ እንትን ቀለበት እያሰረች ነው። ቀለበት ጋይስ፣ ታፍታ ፌር ኮፕሊንግ ሁላችሁ። አዎ ቀለበት እያሰረች ነው። ታፍታ ፌር ኮፕሊንግ ጋይስ። ፋሚሊ ታብታብ አድርጎሽ ነው። አቢብ ታብታብ በላቸው። ያንተን ሰዎች ታብታብ አድርጎ እየሰማችሁ ነው። ታብታብ አድርጎ ሄሎ። ጀርባዬን አሞኛል፣ በእውነት አሞኛል። ዛሬ እራሴን ምናምን፣ ጀርባዬን ምናምን ምናምንምናምን ነው። በሉ ተብተባሉ፣ አታቋርጡ። ልብ ልብ ትሰጣላችሁ። ከዛሽ እንዴ ምንድነው እነዚህ የሚውጣ አድርገው ጋይ፣ አንድ ልብና ሁለት ዶናት ሰጡ። ሁለት ዶናትና አንድ ልብ ጋይሶች፣ አንድ ልብና ሁለት ዶናት። ልብ ልብ ወይ ደግሞ ሳሙን ጋይሶች፣ አንድ ልብና አሁን ጂፋሲ እና ዘይት እንግዲህ ተስፍሽኝ ገይስ አንድ ልብ ሙሉበት። ወይኔ ቅርታ ልብ በያቸው፣ ልብ በያቸው፣ ሙሉበት። እሱ ገይስ ልብ ነው፣ ልብ ነው። ከአምስት ሺህ በላይ ነው። አቤት ሰው የምንጫወተው ማን ጋር ምኑ? ጸጥታ እላችሁ አሁን እንጂ አሁን ጋር እናወራለን። አምስት ሺህ ነው ቅጣት። ረስጡን ተው ስጡን። ፋሲላ አይዞሽ የኔ ፍቅር አይዞሽ የኔነት። ይቀጣሉ ይቀጠቀጣሉ ሁለቱ ለምንድን ነው ግን ምትጮህ? እዚህ እንዳለ ደንቆሮ ነው እንዳለ፣ ተሰበሰበው ይሰማቸዋሉ። ጋይስ ጠላት ሀቢብ አልኩኝ። ፋሲ ጋር ተቀይመሽኛ? እንዲ ምን አጠፋሁ እኔ እንደዛ ከሆነ ጊታር ምን ይበለኝ ታዲያ? ለእኔ ግን ሀቢባ ቤት ወይዬ እንዳትል ተብሎ፣ እሺ ማነኛው ሴት ወይዬ እንዳትል ተብሏል ወይ? ለእኔ ዘና በጣም ነው በጣም እኔን ውሃ ጠጣ፣ ራስን እኔን ይመመኝ። አይዞህ ውሃ ጠጣ። ኧረ ጠላትሽን። ምን ነው የሚታመሙ አሉ አይደል እንዴ? ያው መታመም ያለባቸው ናቸው። ትክክል። አይዞህ እኔን ይመመኝ። ለምን አንተ ወገባ ማሳጅ አታረግላትም? እሷ ደግሞ ራስህ ማሳጅ ታርግልግ ሀቢ፣ አሪፍ ነው በእናትህ። ወይ እነዚህ የጮኩ፣ እናንተ ማውራት አልቻለም። ውሃ ጠጣ ውሃ፣ ራስህን ካመመቅ ውሃ ጠጣ። ልውጣ እና ቤታዬ በቦትም ልደውልልሽ። አትወጣም፣ ክርስቶስን አትወጣም፣ ትቀጣለች። አትወጣም፣ ንቅንቅ የለም ከዚህ

ነግሬሽ ነበረ ተንጠልትዬ ሀቢብ ሀቢብ እንደሆነ፣ ይህች ሴትዮ እንዴት ታስረሃ ፍቅረኛ አለህ እንዴ? ኧረ ሁሉ ነገር በአንድ አይወጣም። ቀስቀስ እያልሽ ጠይቂኝ እንዴ በጣምእ አላጨናንቅም ነው የምልሽ። አጨናነቅ አንተ ራስህን ከሚያምቅ ይቅር የለኝም ። ሲንግል ነኝ። የው አይን ወደዛ ቂጥ መዛያን ወደዛ እያየ ነው። እረ ሰው የሚደረጋል

ሶስት ልብ፣ ቴንክ ዩ ማሬ። አንድ ልብ ጋይ ሀቢብ ቤት ያላችሁ አንድ ልብ ስጡ ጋይ። አንድ ኪስ እውነት አንድ ወይ ያላችሁ ነው። አሁንም ነው። አሁን አንድ ኪስ ለምን እኛ ግን ምን ሰማት፣ አይመስላት ምን ምን አቅላላ ነው? ደብል ላይ ተረዳዱ ጋይሶች፣ ደብል